አንደኛ ዓመት ብቻ ሳይሆን የመጣው ቀን ማለት ነው። በጣም ሰው እንድንሆን እኛነታችን እንድናውቅ እምነታችንን እንድናውቅ ሰው ማለት ምን ማለት ነው የሚለውን ነገር በደንብ እንድንረዳው፣ ለቤተሰብ ለሀገር መጥቀም የሚቻለው እንዴት ነው? ግቢ ጉባኤ ሕይወት ማድረሳው በጣም ይናፍቃል። የኢትዮጵያ ደሴት ባት ግቢ ጉባኤ እጃ ሲቀጥል አጋር ያዳራሹ መሰረት ያወጣችሁት በእናንተ ጊዜ ነው

ከተለያየ ቦታ የሚመጡ ተማሪዎች ያንን አዳራሽ የሚሰሩት እምነታቸውን ብለው የግቢ ጉባኤ አዳራሽ ተሰርቶ የሚገለገልበት ይዞ አካባቢ ማህበረሰብ ማህበረ ቅዱሳን አግዘው ይህንን ወጣት ማስተማር መቻል አለባቸው የሚል ሀሳብ ነው። የግል ሀሳቢ ነው። ወደ አመታት በኋላ ደጉ ማውጣት አይችልም። ይህ ተከለከለና አንድ የግቢ ጉባኤ ተማሪ እስኪ ጥናት ያጠና ወይም ደግሞ በየዩኒቨርሲቲው ያሉ ሲ ጥናት ይወዘን አንድ የኦርቶዶክስ ተማሪ በአመት ለዩኒቨርሲቲው ምን ያህል ኮንትሪቢት ያደርጋል ወደ ብር ተቀይሮ በነገራችን ላይ ይሄ መሰራት አለበት። ቢያንስ ቢያንስ ወጥቶ ባንጠቀሙ ኮንትሪቢሽናችን እንኳን መታወቅ መቻል አለበት ማለት ነው። እሱ ላይ እንድታነሳው የምፈልገው ነገር መልካም። እንግዲህ የምንገኘው ተመልካቾቻችን በሶሻል ሚዲያ ነው። ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ እንቀጥላለን ማለት ነው። ዩኒቨርሲቲ እያለህ ግቢ ጉባኤም እንደተከታተልክ መረጃ አለኝ እና ወደዚያ እንድትቀላቀል ያደረገህ ምንድን ነው? እንዴት ስተቀላቀልክ? ወደዚያና ያለውን ነገር ስለ ግቢ ጉባኤ አጫውታል። አመሰግናለሁ። ግቢ ጉባኤ እንደነገርኩ ከመኪና ወርጄ ቁም ነገር ተቀብላኝ ቀጥታ ኪዳነ ብረት ነው የገባነው። በቃ የኪዳነ ብረት የዛም ቀ የተጀመረው ማለት ነው። ከዛ በኋላ በኋላ ሰው ያገናኘችኝ ማሙሻ ልጅም፣ እሱም ቀጥታ ግቢ ጉባኤ ነው። እሱ ከልጆች ያስተዋወቀኝ፣ ኮርስ እንዲጀምር አደረገኝ። በሱ ክትትል ውስጥ ነበር የነበርኩት። በጣም ጥሩ ነበረ። በእነዚህ መልኩ ነው በቃ ግቢ ጉባኤ የጀመርኩት። ከዚያ መጣሁን ኪዳን አብሬ ያደረሱ በዚያው ኪዳን ጀመርኩ። ኪዳን የዛ ቀን የመጀመር ነው። በነገራችን ምክንያቱም እዛ ከገጠር እያለሁ ከተማ ከገባሁን በኋላ ውድና ገዳሚ በዚያ እንሄዳለን። ያው እንደ ማንኛውም ክርስቲያን ጠዋት ሄደን ሰላም ያሳድርከኝ ሰላም እንላለን። ከዚያ ማታ ደግሞ ሄደን ሰላም ማ ሰላም አሳድረ ብለን ወክ እያደረግን ደርሰን የምመጣው እ እንደዚህ ኪዳን የሚባል ነገር የለም እዚህ ልጅ ጋስ ተመመጣጥ። ስለዚህ አንደኛ ዓመት እያለ ነው የተቀላቀልከው ግቢ ጉባኤ ማለት ነው። አንደኛ ዓመት ብቻ ሳይሆን የመጣው ቀን ማለት ነው። በጣም ጥሩ። ስለዚህ የግቢ ጉባኤ ማለት የዩኒቨርሲቲ ትምህርቱ አለ፣ ተጨማሪ የተማሪ ህብረት አገልግሎቱ አለ፣ ያ ደግሞ የግቢ ጉባኤ አገልግሎቱ ደግሞ ያው ሰፊ ነው እና ከእሱ አንጻር እንዴት ነው ምን ምን ነገሮችን ሰሩ ነበረ? እዛስ ያለው ነገር እስቲ አጫውተን ያለውን በደንብ ማለት ነው። ለቀጣይም ተማሪዎች ግቢ ጉባኤ እንዳልኩ ያው መጀመሪያ ዓመት ላይ እንማራለን። ሌላ አጫጭር ስልጠናዎች እንሰጣሉ፣ እነሱ እንከታተላለን። መጀመሪያ ዓመት 2005 እንደዛ ነው ያለቀው። 2006 ወደ ተማሪ ህብረት ተቀላቀልኩ። በዚህኛው ጋር ደግሞ የተወሰነ ንዑሳን ክፍላት ላይ እንድሳተፍ ተደረገ። እንደዛ እያልኩ ብዙ ጊዜ ግቢ ጉባኤ ላይ የነበረኝ የመጀመሪያ ዓመትና ሁለተኛ ዓመቱ ላይ በቃ ራሴን የሆነ አፕግሬድ የማድረግ ነገር ነበረ። በእምነቱ ዙሪያ ብዙ እንትን ስላልነበረኝ ኮርሶችን በደንብ እማራለው። ከዛ በኋላ ደግሞ ተወሰነ ለማንበብም ይሞክራለሁ። አንዳንድ ነገሮችን ስልጠናዎች ከተባሉ እንደምንም ብዬ ፈልክ እገባለሁ። ስልጠናዎች ስልጠናዎችን አመንጡኝም። እንደዛ እያድሩ የመጀመሪያና ሁለተኛ ዓመቱ በዚህ ነው ያለቀው። ሁለት ሺ ሰባት ላይ ሶስተኛ ዓመት ሆኜ ወደ ስራ አስፈጻሚ መግባት አለብ ተባሉ። እዛ ሰዓት ለመቀበልም በጣም ከበደኝ፣ ለመተውም ደግሞ ተለፍቶብናል። በነገራችን ላይ በዚ አጋጣሚ መምህር ብርሃኑ አስፋው፣ ነቢንያም ነጋሽ፣ ዘዘው ውቤ፣ ብርሃኑ አመርጋ በጣም ብዙ ወንድሞች ናቸው የለፉብን እውነት ለመናገር እን በዚ አጋጣሚ በያላችሁበት ማመስገን እንፈልጋለሁ። በጣም ትልቅ ስራ ስለሰሩ ሰው እንድንሆን እኛነታችን እንድናውቅ እምነታችንን እንድናውቅ ሰው ማለት ምን ማለት ነው የሚለውን ነገር በደንብ እንድንረዳው ለቤተሰብ ለሀገር መጥቀም የሚቻለው እንዴት ነው የሚለውን ነገር በደንብ እንድናውቅ የቀረጹ እነሱ ናቸው እና ይህንን ሁሉ እንግዲህ ሁለት ዓመት ያንን ሁሉ ለፍተውብን ያንን ሁሉ አድርገውን ኃላፊነት አልቀበልም ማለት ከባድ ነው። የተማሪ ህብረቱንም ስራ ያከበደው አንዱ ይሄ ነው። ልክ ግቢ ጉባኤ ላይ እንተዋወቃለን ስለዚህ ግቢ ላይ ስንደርስ የሚደውሉት ብዙዎቹ ወደ እኔ ይሆናል ማለት ነው። እዛ ደግሞ ወንድሜ እህቴ ብለህ የተዋወቅከውን ሰው እንዴት ብለህ ስልክ ትመልሳለህ? ከባድ ነው እና እንደውም የዩኒቨርሲቲውንም ስራ በጣም ያከበደብኝ እሱ ነበር። እዚያ በጣም ስለምንተዋወቅ እያንዳንዱ ነገር እኛ ጋር ስለሚደርስ ማለት ነው እና እንደዛ እያለ ኃላፊነቶች መጡ። ኃላፊነቱንም የገጠር ስትሆን አንዱ መገለጫ ነው ብዬ የማስበው ጥንካሬ ነው ለመሮጥ ችግር የለም። እውነት ለመናገር ቻለንጁ እዛ ስላላየ በእግራችን ነው። ሰላሳ ደቂቃ ነው ከኪዳነ ምሕረት ጅጋ ዩኒቨርሲቲ ሄድ ብለን መጣ ነው እና ምን አንደኛው የመጀመሪያው የነበረው በስራ አስፈጻሚ ደረጃ የነበረን ኮሚትመንት በጣም በቃ የሚገርም ነበረ። እዚያ ውስጥ እንግዲህ አስቡ፣ ትግርኛ ተናጋሪዎች አሉ፣ ኦሮምኛ ተናጋሪዎች አሉ፣ የተለያየ ቋንቋ በቃ የኢትዮጵያ ደሴት ትባላት። ግቢ ጉባኤ የኢትዮጵያ ደሴት ማለት ነው። ሁሉንም ብሔር የምታገኝበት ነው። ከዚያ ሁሉ ጋር ተስማምተን በቃ ወንድሜ እህቴ ተባብለን ነበር የምናደርገው እና የስራ አስፈጻሚው ሕይወት በጣም አይረሳኝ። በቃ እያንዳንዱ ነገር ከዚያ ሲቀጥል አጋፔ ነው። አጋፔ በቃ ሩጫው፣ እቃ ፍለጋው፣ ከብር ማዋጣቱ ወቅት ሽንኩርት ከተፋው ምን ልግለጽ ነገራችን ላይ የልደትና ዓመት

በጣም ቢጫ የተዋጠ ነገር ወደ መሬት መሬት ለማውጣት ዝናብ ይመጣልና እና ብዙ ነገሮች ዛቤ ይፈጠራሉ እና ያሉትን ፎቶ ምናምን ስናይ በፊት ካገኘ ምናባት ለተመልካችን እናሳይ እንችላለን። እሱ እንዴት ነበረ? እንዴት ነው የነበረው መሰረቱ ስ እንዴት አወጣችሁት? በጣም በትልቁ ነው የምናየው እንግዲህ ተመልካቾችን እንደሚመለከቱ ማለት ነው። አዎ ግቢ ጉባኤ ሆነ ስለመናገር የኛ ጊዜ የነበረው እ ወኞ በጣም የሆነ ከውስጥ ሆኖ ነገር የለም። ከውስጥ ሆነ ነው በቃ። እንደ አንድ ስራችን ልክ ትምህርታችን አለ እንዳንድ ትምህርት ነበር የምንወስደው የነበሩ የሆነ ኃላፊነት ተሰጥቶ ያንን ሳትወጣደር ማለት የሆነ ፈተና ትተህ እንደቀረ ነበር። ምን ቆጥሮ የነበረው በውስጣችን የነበረው እና ከእኛ በፊት የነበሩ ወንድሞች ጠይቀዋል። ቦታ ሊሰጣቸው እዛ ሰበካ ጉባኤውን ጠይቀው ነበረ ኪዳ የአዳራሽ ቦታ እንዲሰጣቸው እነሱ በጠየቁት ያው ፈጣሪ ሲፈጥር ተፈቀደ። ሁለት ሺህ ስድስት ማለት ነው ቦታ ተረከብን። ከዛ በኋላ ቀጥታ ምንድነው የተደረገው ፉቲንግ የሚሰራበት ከውስጥ በጣም ቁፋሮ ነበረው መሬቱ የሆነ ለማፈር ስለሆነ ካረውን ፓርት የመሬቱን ማግኘት አልተቻለም እና እሱ መቆፈር በጣም ከባድ ነበረ። እንዳልኩ ጠንካራ ስለነበሩ የነበሩት ልጆች እያተቆፈረ የሚገርመው ነገር ግን ቆፍረን ከጨረስን በኋላ ዝናብ መጣና እንዳለ ጭቃ ሞላ፣ ጭቃ ሞላ። ከዛ በኋላ እንደገና ያንን ጭቃ መዛቅ ጅር እና በጣም በቃ ምንም የሚረሳ አደለም። እንደዚያ ሆኖ እግዚአብሔር ፈቅዶ ያ ነገር አለቀ። የፉቲንግ ፓር ከዚያ ፉቲንግ ኮለን ተሰራ። ከዚያ በኋላ ተገነባ ተገነባና ግሬድ ቢም አዞር ያንን ቢሙን አዙረን ኮለን ለማቆም ጀምረን ወጣን። ከዛ 2008 ደግሞ ኮለን ጀመርን ለማለት ነው። ቢም ኮለን እያልከን ገቢ ምንድነው ይሄ ቢም? ያው ብዙ ገቢ ያስፈልጋል። ከምን ይሄ ያው ምንጩ ምንድነው? እንደ እንደ ግቢ ጉባኤ ማለት ነው ምንም የላችሁ ተማሪ ናችሁ። እንደገን ደግሞ እዛ ጋር አወጣችሁ በራሳችሁ የምታደርጉት ነገር የለምና፣ ምንድን በዋናነት የግቢ የዚያ ጊዜ ጊዜው እንደዚህ አልነበረ፣ ነገር ቆንጆ ነበር ብለው ጥሩ ነው መሰለኝ። እንደሚታወቀው ጾም አለ፣ የገና አለ፣ ከዛ የትንሳኤ አለ። በእነዚህ አጽማት ወቅት የሚደረጋል ዳቦ እንሰበስባል። ልማት ክፍል አለ። ልማት ክፍል የራሱ ልጆች ምድባ ይሰጣል። ኬሻ ይዙና ካፌ ፊት ለፊት ይቆማሉ። የቁርሳችንም ሚል ካርዳችንን ቲካስ ደርገን እንገባለን። ዳቦችን አወጥተን እዚያ ኬሻ ላይ ሰጥተን እንሄዳለን። ከዛ በኋላ ያንን የሚገርምህ በጣም በቃ እስካሁን የሚደንቀኝ ያንን ዳቦ ተሸክመው ከተማ ሄደው ሸጠው ይመጥጆች ነበሩ። ልማት ክፍል ላይ የተመደቡት ያበኬሻ ይዘው ወስደው ዳቦ ተሰበሰባል። ከተሰበሰበ በኋላ ዳቦውን በኬሻ ይዙና የወስዱና የሄዱና ከተማ የሚገዟቸው ሰዎች አዘጋጅተዋል፣ እነሱ ጋ ወስደው ያስረክባሉ። እዚያ ሰዓት አንድ ዳቦ አምሳ ሳንቲም ነው የሚሸጥ፣ ግን ተማሪው ብዙ ስለነበረ ብዙ ብር ነበር እናገኘ ነበረው። አንድ በዚህ እናገኛለን። ሁለተኛ ኮፒ ማሽን ገዝተናል። በኮፒ ማሽን በየዲፓርትመንት ኮፒ እናደርጋለን ቀነሳለን ውጭ ላይ ከኮምፒተር የሚደረግበት ቀነሳ አድርጎ በዚያ ገቢ ይገኛል። ለተማሪም ጥቅም ነው። ሌላው የተመራቂ ኮሚቴ የሚባል ነበር፣ ጂሲ ኮሚቴ የሚባል እሱ ኮሚቴ ደግሞ ዳቦ ይጋግራል፣ ሻይ እያፈላል። እሁድ እሁድ ስለሆነ ኮርሱ ልክ ተማሪ ግቢ ከሚሄድ እዚያው በአምስት ብር ሻይና ዳቦ በልቶ ኮርሱን ተምሮ ይሄዳል። ሰው ዳቦ ይወጣል። የተወሰነው ደግሞ ለእኔ ብጤዎች የሚሰጥበት ጊዜ እንትን ምን ነበር አይደለ? አዎ ለእኔ ብጤዎች የምንሰጠው አለ። ከዚያ ደግሞ ምን ሸጠዋል፣ ብዙ ስለሆነ ብዙ አይሸጥም ይ እዛች ላይ አሁን ብዙ ጊዜ ምንድነው ስንፍ ስንፍና ይኖራል። ያው እኔም ሳደርገው ስለነበረ የዞሮ ወረባካቸው አውጡ ምናምን ይላሉ እና ግንያችን ተነስቼ በኋላ ኮንትሪቢሽኔ ለጽድቅ ም ነው ለዛም ስራ ነው የሚውለው ማለት ነው። ለዚህ ለትውልድ ያው በእርግጥ በፍስ ቀን ማን ጊዜ ጥረቱ ያለው ሰው ይሄዳል። ግን የኛ ጊዜ በጣም ብዙ ተማሪ ነበር የሚያወጣ የነበረ ነው ለምናገር እና እንደዚያ ይሰበሰባል። ከዚያ ከእነዚህ ካልኩ ገቢ ምንጮች ደግሞ ሎተሪ ምናምን ይሸጣሉ። እነዚህ የተለያዩ ገቢ ምንጮች አሉ በነገራችን ላይ እነዚህ ይሸጣሉ። ገንዘብ በዚያ መልኩ ይመጣል። ሌላው ደግሞ አዳራሹ ሲሰራ አንድ ብር ለባለሙያ አልከፈልም። ቁፋሮ ለቁፋሮ አንድ ባለሙያ አለዋል ኢንጂነሮችን ስላላቸው ሁሉም በሙያው ይሳተፋል፣ ይቆፍራል፣ ይላል። በጣም ብዙ ልጆች ነበሩ። ጀግና ጀግና ልጆች ከኛ ባችም በፊት የነበሩትም እኛ ገብተን የመጡትም በጣም ብዙ ልጆች ነበሩ። እነሱ ስላሉ ቅየሳውን ምናምን እዚ ግቢ ጉባኤ ተማሪዎች ናቸው የቀየሱት። ዲዛይኑ ለማኅበረ ቅዱሳን ማሰሩት ያመጣው እንደዛ እያደረግን ሁለት ዘጠኝ ላይ ተወቅታ ሆን ሞልታል

ያው ይሄ ከቦታ ጋር ተያይዞ የነበረ ነገር፣ አንዳንድ ቻሌንጆች ነበሩ። እነሱ ያው በውስጥ ማለት ነው የሚችሉ ናቸው፣ በውስጥ ጨርሰ ናቸዋል። በውስጥ ትንሽ አስቸጋሪዎች ነበሩ። እንዲያው ግን እዚህ ጋር ጀነራል የሆነ ነገር ማለት ማስተላለፍ የምፈልገው እያንዳንዱ ግቢ ጉባኤ የሚገነባው ግንባታ የቤተ ክርስቲያን ነው። ከተለያየ ቦታ የሚመጡ ተማሪዎች ያንን አዳራሽ የሚሰሩት እምነታቸውን ብለው ለእምነታቸው ብለው ያንን አዳራሽ የሚሰሩት ስለዚህ በዛ አካባቢ ስፔሻል በዩኒቨርሲቲ አካባቢ ያሉ ቤተክርስቲያን ላይ ያሉ ኃላፊዎች ይህን ከግምት ያስገቡት። ምክንያቱም የግቢ ጉባኤ አዳራሽ ተሰርቶ የሚገለገልበት ይዞ አካባቢ ማህበረሰብ ነው። አሁን እንዳልኩ እኛ ዛን ሰዓት ሰራን አይደለም ወጣለኛ የለን። ያ ተማሪ የሚሰራው እምነቱን ብሎ ነው እንጂ እዚህ አካባቢ ይኖራለሁ ብሎ አለ። ስለዚህ ቦታ ምናምን ስጡ ሲባሉ በጣም ቅር የሚላቸው ኃላፊዎች አሉ። አንዳንድ ቦታ ነ ይሄ በፍጹም መቀረፍ አለበት፤ የግል ሀሳቤ ነው። በነገራችን ላይ እና እንደዚህ ያሉ ነገሮች ነበሩ፤ በእርግጥ በወቅቱ ተፈቷል ማለት ነው። እና ሁሉም ግን ይህን እንደ ቤት ስራ ቢይዘው፣ የግቢ ጉባኤ ተማሪዎችን ቀርበው አባቶች ማስተማር ቢችሉ፣ ከማህበረ ቅዱሳን በተጨማሪ አባቶች እኮ ስራቸው ነው አይደለ? መንጋውን ጠብቁ አደ የሰባ ጠቦቶችን ጠብቁ ግልገሎችን ጠብቁ ተብለው አደ ኃላፊነት የተሰጣቸው ማህበረ ቅዱሳንን አግዘው ይህንን ወጣት ማስተማር መቻል አለባቸው የሚል ሀሳብ ነው ያለው። የግል ሀሳብ ነው። ለአዳራሽ መስሪያ መፍቀድ መቻል አለባቸው። ምክንያቱም አሁን እንደይህንን ኤግዛምፕል ባነሳለ የጅግጅጋ ዩኒቨርሲቲ ግቢ ጉባኤ አዳራሽ ከተሰራ ወይም ሰንበት ትምህርት ቤት ይጠቀምበታል፣ ሰበካ ጉባኤው ለተለያየ አገልግሎት ይጠቀምበታል፣ ለስብከት ወንጌል መጠቀም ይቻላል፣ ለብዙ ነገር። ስለዚህ ያ ተማሪ አሁን የለም ማለት ሰርቱ ወጣ በቃ የለም ልስራላችሁ ነው እያላችሁ ያለው ማለት ነው። አሁን እነሱ እንትን አንዳንዴ የግንዛቤ እንትን ካልሆነ በቀረ ልስራላችሁ ነው እያላችሁ ያለ ተማሪ ሎታላ እዚህ ጋር አዳራሽ ልስራስ ሰርቼላችሁ ነው እያላችሁ ያለ ግን ባለማወቅ ደግሞ እንጂ የሚባል ነው። ግን እዚህ ጋር ነገሮች ቢፈቱ መልካም ነው ብዬ አስባለሁ። እዚሁ ጋር እንደ እንዳልከው አሁን ፈታኝ አስቸጋሪ ነገሮች ነው። አሁን የግንዛቤ ጥረት ብቻ ነው የሚያስባል ማለት እንደዚህ አይነት ፈተናዎች የሚገጥሙት አሁን እሱ ብቻ አይደለም። ያው እኛም እንደዚህ አንዳንድ የተጠቅጠን ዝ ሲባል መስራት ማስቆም ይኖራል፣ የተለያዩ ነገሮች ይኖራሉ። ምክንያቱም ተማሪ የራሱን ቁርስ አውጥቶ ምን ብሎ ሰው ስራ ፍላርጎ ማህበር፣ እንደ ማህበር የሚያግዘው ነገር ካለ በዛ አድርጎ ነው የሚለው። እኔ ግን ምናልባት የግንዛቤ እንዳልከው የግንዛቤ ጥረት ሊሆን ይችላል እንጂ አሁን ይሄ እየተሰራ የሚባል አካባቢ ማህበረሰብ ተጠቃሚ ነው። ስፖንሰር ማ ጉላ ሰራ ይችል ይሆናልና እሱ ብቻ ነው አስባለሁ። ምን አለ መሰለህ አሁን ምንድነው ሁሉ የሚናገሩት ወደ ባለ ይቀራላል የሚባ እኔ አሁን ጀነራል ሳረገው የግንዛቤ ጥረት ነው ብዬ ነው ያስኩት። ለምን መሰለህ? አሁን አንድ የሃይማኖት አባት አንድ በሃላፊነት ያለ ሰው ቤተክርስቲያኒቷን የኔ ብሎ የተረዳ ሰው የቤተ ክርስቲያን ልጆች የእኔ ልጆች ናቸው ብሎ የሚያስብ ሰው ከሆነ ግንዛቤ ውሄ ካለው የግቢ ጉባኤ ተማሪዎች ዛሬ እዚህ አሉ፣ ነገ የሉም። ያትክክላ ዛሬ ሰርተን እንሄደው እያበሉ እነዚህም ልጆች ተንከባክበህ እሺ ልጆቼ ብለህ መክረህ ንስሐ እንዲገቡ አድርገህ እምነታቸውን እንዲያውቁ አድርገህ ባላቸው በጉልበታቸው በገንዘባቸው የቻሉትን ሰርተው እንዲሄዱ ማድረግ ነው እንጂ ያለብን እዚህ ጋር ቦታ የለም አይሰራም ብለህ ነው መላክ ያለው አይደለም። ስለዚህ ይሄ ምንድን ነው የግንዛቤ ጥረት ነው። ጊዜ የግንዛቤ ጥረት ባይሆንማ እንደውም እ በደስታ ለምኖ ማሰራት እ ያስፈልገናል የሚያግዝ አሁን፣ ጉልበት እንዳልኩ ነፃ ነው። ለአንድ ለሚቆፈ ሰው ስንት ነው የሚወጣው? ለአንድ የቀን ሰራተኛ ስንት ይወጣል? ለአንድ ባለሙያ ስንት ይወጣል? ያንን ሁሉ በነፃ ሰርቸላችሁ ልሄድ

በእናንተ ዘመን ወይም በእናንተ ጊዜ በአሪፍ እየሄዱ ነበር። ጠንካሮችም ነበሩ ልጆች የነበሩት እውነት ለመናገር ስለደረስ ነገሮችም ስለምናውቃቸው ማለት ነው። እዛ ግን ስንመጣ ምንድን ነው ማንሳት የምፈልገው እዚህ ጋር አንተም ሀሳብ ሰጥበት ሊሆን ይችላል ነገሮች፣ በተለይ እነዚህ የግንባታ ማቴሪያል እቃዎች በጣም እየጨመሩ ነው። ያው በእናንተ ምታውቁታላችሁ በዘርፎ ያላችሁት እና እየጨመሩ ሲመጡ

እየለመኑ ምን እያሉ አግዙ፣ እያልሀ ራሳቸው ከቤተሰብ የሚላክላቸው ዋ መሰ እሱ እንዴት ነው ተገቢ ነው? ሚስ መከልከል ይቻላል። ቁርስ አሁን ቁርስ ሲነሳ ኮንተንቱ ብዙ አለ፣ ሻይ አለ፣ እንዲሁ እያንዳንዱ ቤት የሚሳ ይባል፣ የሻይ ቅጠሉ አለ፣ ስኳሩ አለ፣ ዳቦ በራሱ አለ። እና ከእሱ አንጻር እንዴት ነው ያለው ነገር? አሁን የተቸገሩት ልጆችን ማስታወቂያ እየሰራ ያሉ እኛ ብር ዳቦ ወጥን መስራት አንችልም ስለዚህ አግዙን እንስራው እያሉ ያሉ። አሁን ተመልካቹ እንደሚ እንደሚያዩት እዚህ ጋር ቀለም ተቀብቶ ምናምን ያል ና ከዛ በኋላ ያለ ፊንሽንግ ማቴሪያሎች መገዛት አልተቻሉ ና ከሱ አንጻር እንደ ባለሙያም አንተም እያየው ነበር ና እንዴት ነው? አዎ፣ ምን መሰለህ አሁን የግንዛቤ ጥረት ያልኩ ማን ችግር ይሄ ነው። ለምሳሌ አሁን እየተጓተተ ከዚያ በፊት ባይጓተት ነው ቦታው ጥያቄ ከዚያ በፊት ባይጓተት ነው። ከዚያ በፊት የነበሩ ቻንሶች ነበሩ። ዳቦ ማውጣት ይቻል ነበር። የተለያዩ ስራዎች መስራት ይቻል ነበር። ኢቨን ካርድ ራሱ መሸጥ ይቻል ነበር። ዛሬ አሁን ካርድ እኮ መሸጥ ቀራል ሁሉ ነገር በቴክኖሎጂ ማለት እና ቻንሱን አለመጠቀም አንዱ የሚያመጣው ተጽዕኖ ይሄን። ስለዚህ በወቅቱ እንደዚህ ያሉ ትንሽ እንትኖች ባይኖሩ በየግቢ ነው አሁን ያ ፓይሎት የእጅጋ ዩኒቨርስቲ ይቻል በሁሉም ግቢዎች እንዲያሉ መገፋፋቶች ባይኖሩ በዚያ ወቅት ሁሉም ግቢዎች ላይ አዳራሽ ሰርቶ መጨረስ የሚቻልበት አቅም ነበር፣ ግን አለፈ። ይህንን የዳቦ ማውጣት ምናምን የሚለው ነገር ዘርፈ ብዙ ነገር ነው ያለው። እኛ ተማሪ ህብረት እያለን ልክ ከዛ በፊት የተለመደው በቃ ኦርቶዶክሶች ብቻ ናቸው ይጠይቅ ነበረ ለአጋፔ። ምክንያቱም ጾም ነው፣ ያንን የእኛን በጀታችንን ያችን እንጀራችን እንውሰድ እንላለን። በትብብር እንጀራ እንወስዳለን። አጋፔ በጣም እናዘጋጃለን እንደዚህ ነበረ። ምክንያቱም ያው የኛ ለእኛው ለኛው ምን ጠይቆ የነበረ ግን፣ ቀጥሎ ምን መጣ መሰለህ በሌላ እምነት ተከታዮችም እኛ እንጀራ ማውጣት አለብናል፣ እና አንድ አብዲቃድር የሚባል የተማሪ ገ ዳይሬክተር ነበርና ደግሞ እናንተ መ የጀመራቸው ጥ ጠይቆ አስታውሳለሁ። ስለማይጾሙ ማለት ነው፣ ስለማይጾሙ እኛ የጾሙን ነው እናያሉ እና እነሱ ደግሞ እንደዚ እና በእርግጥ አሁን እንደ ተቋም ዩኒቨርሲቲ ላይ ሆነ ስታስበው ከባድ ነው። ለምን እንግዲህ ስለ የአመት ሁሉ እንጀራ ላውጣ የሚል ካለ ማኔጅ ማድረግም ያስቸግራል። በዚያ ልክ ደግሞ አንዳንዴ ሰራተኞችን ይዞ ይወጣሉ ይባል ሪያሊቲ ስንጠይቅ ለምንድን ነው አሁን እኛ መክኖ የነበረው ውለታ ገብተን ገንዘባችንን የምንከፍልበት ነው ነው ይሄ ዳቦን በለው የጠዋት ቁስ። እንዲያውም እ በነገራችን ላይ እን አንድ የግቢ ጉባኤ ተማሪ እ ጥናት ያጥናል ወይም ደግሞ በየዩኒቨርሲቲው ያሉ ጥናት ይወሰድ። አንድ የኦርቶዶክስ ተማሪ በዓመት ለዩኒቨርሲቲው ምን ያህል ኮንትሪቢት ያደርጋል ወደ ብር ተቀየሩ። በነገራችን ላይ ይሄ መሰራት አለበት። ቢያንስ ገልጽ ወጥቶ ባንጠቀሙ ኮንትሪቢሽናችን እንኳን መታወቅ መቻል አለበት ማለት ነው። አርብሮ ባለ ቅድም የጠቀስናቸው አጽዋማት አሉ። በእነዚህ አጽዋማት ሁሉ ቀናቶቹ ከቀዳሚ እስከ አርብ ያለው አምስቱ ቀን ሙሉ ቁርስ አይበላም። በእርግጥ የማንበላው የራሳችን እምነታችን፣ በእምነታችን የምናገኘው ጥቅም ስላለን የማንበላው ግን፣ በጀታችን ነው ከተመረቅን በኋላ እኮ እንከፍላለን። አንድ ሁለት ለ እንከፍላለን። በጀታችን ነው። ይህንን ማጥናት ያስፈልጋል። እንደ ተቋም ስታየው ግን እንዳልኩ ማኔጅ ለማድረግ ያስቸግራል። እዚያ ተማሪ ህብረቱ ላይ ወ ጥያቄዎች ሲነሱ መልስ ስጡ ተብለ እንደኛ ራሱ ኃላፊነት ተሰጥቶን በነበረበት ሰዓት

በጀታችን ነው የምንከፍለው፣ ነው ጾማችን ይታወቃል። በዚህ ደረጃ ካየው ትክክል ነን። ያችን አንድ ዳቦ ብቻ ነው የምንጠይቀው። አንድ ዳቦ፣ እሷን ዳቦ እናወጣት ነው የኛ ጥያቄ። በተቋም በኩል የሚሰጠው መልስ ደግሞ አይ አይደለም፣ ለአንዱ ስንሰጥ ጥያቄ በዛብን። እኛም ለምሳሌ አሁን ድንገት አንዱ ይነሳና ከዚህ ቀን ጀምሬ የጾማለው በጀት ደቡ ይወጣለሁ የሚል ሀሳብ እኛ እኛ እኮ ስንገባ ብሎ ገቡ ነው እያልኩ ያለው ትይዛ ሰዓት እና አንደኛው ዳቦ እንዲቀር ያደረገው አንደኛው ይህ መቀኛኘት ነው። ልክ እኛ ጾመን የምናወጣው ዳቦ ለምን እነሱ ያወጣሉ የሚል ምክንያት በቃ እንደዛ ነው። አንዱ ስ ሁለተኛ፣ ለተቋሙ ምንተመቸ መሰለህ፣ እንዳልኩ በኬሻ ነው ተይዞ የሚወጣው ዳቦ አይደል፣ ያንን በኬሻ ተይዞ ሲወጣ ዳቦ አመሳስለው ከካፌ የሚያወጣሉ ብሎ አስቀምጠ ግን ይህም አሁን በመክኒው ደረጃ ምክንያት አይሆንም። ለምን? ምክንያቱም ዩኒቨርሲቲው የራሱ ቁጥጥር ሊኖረ ይገባላል። ተቆጣጥሮ መታወቂያ አለ እኛም እናወጣው በሚልካል በመታወቂያ ነው፣ በመታወቂያ ተቆጥሮ መውጣት ይችላል። ግን አሁን እንዳልኩ እዚህ ውስጥ በቅንነት ይህንን መስራት የሚፈልግ ስለሌለ፣ ስለዚህ አማራጭ ያዙት የያዙት ምንድነው ሁሉም መዝጋት። ስለዚህ በዚህ ልክ ተደርጎ እንትን አለ እንጂ እያልኩ ነው ትክክል እኮ አደለም እያልኩ ነው። በሰለጠነ ዘመን እኔ ምን እንደምጠቀም ይታወቃል። ስለዚህ ሌላ አዲስ ፕሮግራም መስራት ያስፈልገዋል እና በዚህ ልክ ነው። ለማንኛውም ግን እንደዛ አድርገን ያለፍን፣ ምናልባት እንደ ፈተና ነው ነገራችን ላይ ይህ ግቢ ጉባኤ ማለት ነው፣ እንዳጠቃላይና እስኪ ለምናልባት ከዚሁ ጋር አሁን ግቢ ጉባኤ የደረሰበት ደረጃ አለና ሁሉንም ታውቃለህ ያለው ነገር ምናልባት ለተመልካችም የሚረዱ ካሉ የታስተላልፈው ነገር ካለ እንደ አንድ የግቢ ጉባኤ አባል እንደነበረ ማለት ነው። እሺ፣ አመሰግናለሁ። 2017 ዓመተ ምሕረት ውስጡ ጅብሰም ተቀምጧል። ውጭው ግን ገና ብዙ ነው ያለው። ምናልባት የኪዳነ ምሕረትን ሙሉ ግቢ ቀረጻ ላይ ምን ደረጃ ላይ እንደደረሰ እዚያ ላይ እያገኙታል ብዬ አስባለሁ። ዋናው ነገር ግን መረዳዳት ትልቁ ነገር ስለሆነ በዚያ ዘመን የነበሩትን ተማሪዎች እንደጀመር እንጨርሰው የሚል መልእክት ነው ማስተላለፍ የምንፈልገው። ሁላችንም ትንሽ ትንሽ ብር ብናወጣ የቀረው ነገር ትንሽ ነገር ስለሆነ መጨረስ ስለምንችል በዚ አጋጣሚ ግቢ ጉባኤ አዳራሹን እንድንሰራው መልእክቴን ማስተላለፍ እፈልጋለሁ። እንደ አጠቃላይ ለአሁኑ ማንነት ግቢ ጉባኤ በማለትህ ምናስተዋጽዋል